ተአምራዊ ለውጥ በህይወታችን የማይመጣው አንዳንዴ ሚስጥርን ስላላወቅን ቅንነትም ስላነሰን አይደለም። መለኮት የሚጠይቀንን የጊዜ እውደት መገናኘት ያቅተናል። መፍጠን ሲገባን እንዘገያለን። መዘግየት ሲገባን እንፈጥናለን። መቆም ሲገባ ትቀመጣለ። መቀመጥ ሲገባ ትቆማለ። ድብልቅልቅ ብዙ ሰው ውስጡና ውጭ አንዳለ የሚገርማቸዋል። ስለዚህ ነው ተአምራዊ ለውጥ በኛ የማይከሰተው የምንኖረው የምናምነውን አይደለም። ስለ ይልንታና ስለ ክብራችን የማንኖኖር አርቲፊሻል ኖሮ ነው። ምንሆነ መለወጥ ሳይሆን ፈጣን ትንግርታዊ መለወጥ ሊያደርግ ይችላል እግዚአብሔር። ምንም አይነት የኃጢአት ቁንጮ ነውሆን ለዘኪዎስ የሰራ ጸጋ አሁንም ይሰራል። የሚገርማችሁ ስምን መልአክ ያወጣዋል ይላሉ አንዳንድ እናቶች። ዘኪዎስ ማለት ልበ ንጹህ ማለት ነው ትርጉሙ ራሱ በእርግጥም ነውነ አሁን ስናጠና ታገኙታላችሁ። ሌባና መቃ ዘራፊ ቢመስልህም ልቡ ግን በጣም ሚዛን የሚደፋ ለሰው ሁሉ ሞዴል የሆነ ማንነት አለው ዘኪዎስ። ሆኖም እኮ ሌባና ዘራፊ ነው፣ ቀማኛ ነው። እንዲያውም የቀማኞች ዋና አለቃ ነው። እንደምታውቁ ያው ልጆች በቁመቱ አጭርነት ያውቁታል። ይሄ አደገኛ አታላይ ከሚባሉ አንዱ ነው። ግን በዚህ ዘኪዎስ ላይ ታምራዊ ለውጥ በአጭር ጊዜ እንዴት ሊመጣ ቻለ? በምንም ሁኔታ ውስጥ ብንሆን ኢየሱስ ሊለውጠን እንደሚችል ዘኪዎስ ምስክር ነው። በእውነት ይህን ስስታም ስግብግብ ሌባና ቀማኛ የሌቦች አለቃ የሆነውን ዘኪዎስን ከቀየረ እኛንም ኢየሱስ ይቀይረናል። ወደ ኢያሪኮ ገብቶ ያልፍ ነበር። እነሆም ዘኪዎስ የሚባል ሰው ነበር፣ እርሱም የቀራጮች አለቃ ነበር፣ ባለጠጋም ነበር። ኢየሱስ የትኛው እንደሆን ሊያይ ይፈልግ ነበር፣ ቁመቱ አጭር ነበርና ስለ ሕዝቡ ብዛት አቃተው። ምንም ቢጠራር አቃተው። ተመልከቶ ይሄ ሰው አንቱ የተባለ ባለጠጋ ነው፣ ደሞ ባለስልጣን ነው፣ የቀራጮች አለቃ። እንዳው አንድ ኮመንታሪ ሳነብ ለቀራጮች ደሞዝ ሮማን አይሰጧቸውም። ለምን ከበቂ በላይ ስለሚዘርፉ የታወቀ ነው። እና ባለስልጣንም ነው፣ ባለጠጋም ነው። እና ክርስቶስን ማየት ግን ይፈልጋል፣ አልቻለም። ይፈልጋል፣ አልቻለም። ሰው ሁሉ ከሚያደርገው የተለየ ነገር ሲያደርግታለች። እና ሮጠ፣ ከፊቱ ሮጠ። ያቹ ሾላ ዛፍ ላይ ወቶ ቁጨ በአይነ ሊናችሁ አንድ ባለጠጋና ባለስልጣን ሰው ሳሉ በአዲስ አበባ ዛፍ ላይ ወጦ ዩት ፖ ቅሌታም ነው የሚያሰኘው አይደለም አያደርገውም ለምን በሃሉ ከባድ ነው የዛፍ ላይ ሲወጣ ክብሩን አልጠበቀም ብልጥግናውን አልጠበቀም ስልጣኑን አልጠበቀም ነው የሚላችሁ ዘኪዮስ እንደዚህ እንደሚሉት በእርግጥ ነው አንደኛ ህዝቡ ብዙ ነው ሁለት አይነ ገቡ እንዲሆን ሾላ ዛፍ ላይ እየወጣ ነው ነገር ግን ምንም አልመሰለው። ለምን አልመሰለውም ነው ጥያቄው። ይሄ ዘኪዎስ እንደ ልቡ ልቡ ንጹህ ነው እንደተባለ በልቡ የሚያስበው